አገራችን እንዴች እንዴች ነች፣ ደስ ምል አየር አላት። በተፈጥሮ የታደለች ኢትዮጵያ። ሰው ውስጡ ክፋት አለ እንጂ በጣም ትመቻለች። ሰላም ኢትዮጵያ ሀገራችን እንዲህ አየር ንብረቷ መልካም ፀጋ ያላት አገር ነበረች። ሰው ግን ለምን እንደሆነ እርስ በራስ ስንት እየተባለ ዘረኝነት እያጠቃን ነው። ዘረኝነት እንጌት መዋላችንነት እንዲያወጣ ነው። ሰላም ሰፍኖ ደስታ እንድትሆን ነው የምመኘው። ሀገራችን ደስተኛ መሆናል ዘረኝነት ጠፍቶ ሰው ሰርቶ ተለውጦ ማየት ሰው ሰርቶ ማለወጥን እንመኛለን። ክፋት ጠፍቶ ሁሉም ነገር ዘረኝነት ጠፍቶ ደግነት መጥቶ እንዲኖር ምኞታችን ዘረኝነት እንዲጠፋ ነው። ፍላጎታችን ሁሉም ነገር ትስኛ እንደሆነን የምንኖር ፈጣሪ ያግዘን እንጂ ከተማችን ጋር ነው። ነገር ሀገር ልጅ እርስ በራስ ተመካኩ ሰርቶ ብለወጥ ሀገር የት ይደርስ ነበረ? ፍቅርና ሰላም ኖሮን ተጋግዘን አንዱ አንዱን ብናነሳ እጅ ለእጅ ብንያያዝ የት እንደርስ ነበር? ሀገራችን ታድግ ነበር። ክፋቱ ብቻ በዛኝ ክፋቱ ደሞ ሀገራችን የት ትደርስ ነበረ ታድግ ነበረ። እጅ ላይ ተያይዘን ብንሰራ ውጭ ሀገር ተሰዶ ያለው ኢት ወንድሞቻችን ሶቤት ባሪያ ከመሆን ራሳችን ችለን እርስ በራስ ተጋግዘን ሶብናን በጣም ደስ ይለኛ ነበር። ዘመን ይመጣል ብለን ተስፋ እናደርጋለን። ተስፋ እናደርጋለን። ሁሉም ነገር ያልፍ ይሆናል። አይ ተስፋ እንለወጣለን። ብቻ ሰው እየለፋ ነው። ዘመኑም የኖረውም ትንሽ ከበድ እያለ ነው እንጂ አይ ጌታ ቀ ጠብቆ ይለውጠናል እንለወጣለን። ላይክ ሼር አርጉልን። ብቻ እርስ በራስ ብንተጋገዝ በጣም ደስተኛ ነበር። ሁሉም ነገር ያልፋል። እኛም ምናልባት ይሄ ችግርና መከራ አልፎ ሰውንን እንደ ሰው የምንኖርበት ጊዜ ይደርሳል።

መስኪን እንደት ናችሁ? እናንተ ደህና ናችሁ? ሰላም ነኝ። ወንድ ሰላም ነኝ። እዚህ ተወው አለሁኝ፣ ያው እየሰራን ነው። እዚህ እንደት ነሽ? ሁሉም ነገር ሰላም ሆኖ ተስተኛ ሆነ። ምናልባት ሁላችንም ተሰብስበን ሰውን የምንኖርበት ጊዜ ደርስ ይሆናል። ተስፋ እየታገልን ነው። እንሰራለን እንለወጣለን ብለን እየታገልን ነው።

ሰላም ነው። ሰላምማ በጣም ወሳኝ ነው። ሀገራችን ዘረኝነት ጠርቶ ሰው አንዱ አንዱ ጋር ተስማምቶ ጥንታችን ብንኖርማ ሀገር የት ደርስ ነበረ፣ በጣም ትለወጥ ነበረ። ብቻ አሁን ያለሁበት ሀገር ይሻላል እንጂ ወደ ሰሜኑ አካባቢ በጣም ችግር ነው ያለው። አሁን ደቡብ ነው ያለት። ደቡብ ያሆነ ደህና ነው። ብቻ ምንም አይደለም። ሰላም የሰፈነባት ቦታ ነች። ችግር ያለው ወደ ሰሜኑ ነው። ሰሜኑንም ጌታ ደግሞ ሰላም አድርጎ አላ እንደው ሙስሊሙ በድዋ ክርስቲያኑም በእግዚአብሔር ጻሎት አድርጎ እስከ እግራችን ብትረጋጋና አንዱ አንዱ ጋር ተስማምቶ ብኖር በጣም ደስተኛ ነው።

ምኖርበት ቀንም ይመጣል። አዳር ግን ችግር የለም። እሺ ሰርታ ተለው አንዱ አንኑን እየደገፈ ብንለወጥ በጣም ደስተኛ ነኝ። ትለወጣለች ብዬ ነው ተስፋ ያደርጉ። ትለወጣለች ብቻ እንደዙ አቧራ ለብሳ አትኖርም። ላይክ ሼር አርጉልኝ። ላይክ ሼር ቤተሰብ ያልፋል፣ ሁሉም ነገር ያልፋል። ትለወጣለች፣ እንለወጣለን፣ እንሰራለን። ሁሉም ነገር ያልፋል። ምናልባት ለውጥ ቀኗን እየጠበቀች ትሆናለች። እንለወጣለን፣ ችግር የለም። አሁን ጫፍ ጫፉን እየታየ ያለው ቆንጆ ነገሮች አሉ።

እሽ፣ ምን ላግዝሽ? ችግር የለም አለሁ እንጂ ያው ገባ እያልኩ እሰራለሁ እየሰራሁ ነኝ። ያው ብዙን ጊዜ የግል ስራ ስለሚሰራ ወደዛ ስለሚያደላ ነው እንጂ እሰራለሁ በመሃል እየገባ ችግር የለም። ችግር የለም። እሺ ሌላ ቢጎ ላይም ላይቭ ስለሚገባ በዛ አማካይነት አንዳንዴ ወጣ እያልኩ ነው የሚገባ። ችግር የለም። አይ የማላውቀውን ነገሮች ከሚያውቁት እየተረዳሁ ከነዘዱ እየጠየቅ እረዳለሁ። አንድ ነገሮችን እሷ በጣም ለኔ እያገዘች ነው፣ ከጎኔ ቆም አለች። ብዙ ለእኔ ዋጋ እየከፈለች ያለችው ሁኔታ ነች። ብቻ እንጃ፣ ብዙ ጥረት አድርጋ ነው ለዚህ ያበቃችው። ላይቭ እንድገባ የሚያደርጋችው እሱ ነች ትንሽ ሁሉንም ነገር ያው እየለፈን ነው፣ እየሰራን ነው ላይ ብንድገባ አደረጉ ይህት ወንድሞቼ ናችሁ ማዳን ቤት ተቀምጠው ልን እየመከሩኝ